እዚህ ጋርአምስተኛ ሀ እና ለ ሀ እና ለ ስብስቦች ቢሆኑ የሚከተሉትን ጥያቄዎች መልስ ይላል። ሀ እና ለ ስብስቦች ቢሆኑ የሚከተሉትን ጥያቄዎች መልስ። ለምሳሌ ይህንን ነገር ከመስራታችን በፊት ቀመሯን ቁጭ እናደርጋት። ቀመሯን ቁጭ እናደርግ። የስብስብ ሀ ውህድ ለ የሁለቱ ስብስቦች ሁለት ስብስቦች ቢኖሩ ስብስብ ሀ እና ስብስብ ለ ቢኖሩ

የስብስብ ሀ ማሳበር ላይ የጋራው ከላው ላይ እንቀነሳለን። ለምንድን ነው ይህን የምናደርገው? ምን እናደርገው ሁለቴ ስለማይጻፍ ከዚህ በፊት በተደጋጋሚ አይተናል፣ አይደለ? አሁን ስብስብ ሀ አንድ እና ሁለት እንዲሁም ሶስት ቢሆን ስብስብ ላይ ደግሞ አንድ እና አራት ቢሆን እነኚህ ሁለቱን ሀ ውህድ ላይ ብናደርግ፣ ብናዋሃድ አንድ ሁለት ሶስት አራት ነው የምናደርገው። ለምን አንድ እዚህ ጋር ደግማ አለ አሁን ደግማ ትጻፈው አያችሁ አይደል የጋራ ነች ካላው ላይ መቀነስ አለባት አንድ ላይ ስንቆጥረው ይሄ ሶስት ይሄ ስንት ይሄ ሶስት ይሄ ሁለት ሲደመር ስንት ነው አምስት ነበረ መሆን የነበረበት ግን ይሄ ስንት ሆነ አንድ ሁለት ሶስት አራት አራት ሆነ ብዛቱ ማለት ነው የአባላቱ ብዛት ለምንድነው ይሄ ሶስት ይሄ ሁለት ሆኖ ይሄ ለምን አራት ሆነ ካላችሁ የጋራ ከሆነው አንድ ብቻ ስላለው አንድ የጋራ ማለት አንድ የጋራ አንድ ብቻ ስላለው ከላው ላይ ተቀነሰ። በዛ ነው የጋራው ከላው ላይ ይቀነሳል ማለት ነው። እቺን ቀመር ይዝና ይሄንን ቀመር ይዘን አሁን ጥያቄው መስራት እንጀምራለን ማለት ነው። እዚህ ላይ እላው ላይ እያስገባን እንደዚህ እላው ላይ እያስገባን በቀላሉ መስራት እንችላለን፣ ምንም በሚያጨናነቅ መንገድ አንሰራም። እዚህ ጋር የስብስብ ብዛት አራት ነው አለን። ስለዚህ አራት ካለን አራት ሲደመር

የማሳበር ብዛት ነው ማለት ነው። የሁለቱ የጋራ ብዛት ስንት ነው የሚለውን ነው። ከዛ ይሄንን ምን እናደርጋለን? በኖርማል እንሰራዋለን። ይሄ አስር ይሆናል። ይሄ ደግሞ ስንት? ከዛ በቦታ ቀይራል። እችኛዋ ወደዚህ እንወስዳለን። ይሄም ወደዚህ ነው አይደል? ያ ማለት ይሄ ኔጌቲቭ ሲሆን ወደዚህ ሲመጣ ፖዘቲቭ ይሆናል። ይሄ ፖዘቲቭ ስለሆነ ወደዚህ ሲመጣ ኔጌቲቭ ይሆናል። ይሄ ማለት ደግሞ ስንት ይሆናል ማለት ነው? እዚህ ጋር ተመጣጣና አስር ሲቀነስ ዘጠኝ ስለዚህ ስንት ሲሆን፣ ያ ማለት የሁለቱ ብዛት የሁለቱ የጋራ ብዛት አንድ ነው ማለት ነው። አሁንም ይሄንን ነው መልሰን እንጠቀማለን ለቀጣዩ ጥያቄ ስንት ነው የሚለው። የስብስብ ሀ ብዛት 20 ነው ይለናል። ይሄው 20 የስብስብ የሁለቱ ውህድ ደግሞ 30 ነው ይለናል እና የሁለቱ ማሳበር ደግሞ እዚህ ጋር ይሄንን ጠንበለው የማሳበሩ ብዛት ደግሞ የሁለቱ የጋራቸው ብዛት አስራ አምስት ነው ይለናል። አሁን እንደዚህ እናደርጋለን እንሰራለን ይሄን ሰላሳ እኩል ይሆናል ሀያ ሲቀነስ 15 ያው ቦታ ማቀያየር ምንም ችግር የለው፣ ሲደመር ጣ ከዛስ ሰላሳ እኩል ይሆናል ይሄ ከሀያ ላይ አስራ አምስት ሲቀንስ 5 ሲደመር ጣ አሁን ምን ይሆናል? እቺ ወደ ማዶን ይሰዳታል እቺ እቺን አምስት ወደዚህ እናምጣት አምስት ፖዚቲቭ ነቻ ወደዚህ ስትመጣ ኔጌቲቭ ትሆናለች ስለዚህ እ ሰላሳ ሲቀነስ አምስት እኩል ይሆናል ጠ ይሄ ማለት ሀያ አምስት እኩል ይሆናል ጠ ያ ማለት ጠ ማለት የስብስብ ለብዛት ማለት ነው ስለዚህ ይሄ ስንት ይሆናል ማለት ነው ሀያ አምስት ሀያ አምስት ይሆናል ማለት ነው። ከፈለጋችሁ እዚህ ጋር ከደረሳችሁም ቦታ ማሸጋ ማቃየር ትችላላችሁ ጥረ ሲደመር አምስት እኩል ይሆናል ሰላሳ ብላችሁ በለመዳችሁት መንገድ ጥረ ሲደመር አምስት እዚህም አምስት ቀንሳላችሁ፣ እዛም አምስት ቀንሳላችሁ ይሄ ዜሮ ይሆንላችኋል ጥረ ከዚያ ሀያ አምስት ያው በተለመደው መንገድ በዚህ መስራት ትችላላችሁ። አሁን እዚህ ጋር ዘ ይሄንም የስብስብ ዘ አባላት እነኝ ናቸው ስብስብ ደግሞ ከሆነ የሁለቱ ውህድ እና የሁለቱ በቤን ዲያግራም ምስል በመጠቀም አሳዩ ነው። ምንድነው የምናደርገው? ክብ እንሰራለን። መጀመሪያ የጋራ የሆኑትን እንለይ። የጋራ የሆኑት እና ማናቸው? አመሩሃ አመሩሃ ስምንት ስምንት አመሩሃ ከዛ ስምንት ስምንት አሁን፣ ስለዚህ ምን እናደርጋለን ማለት ነው፣ ሁለት ክቦችን አደራርበን እንተንላለን። ችግር የለውም ቅርጹ። ከዛ ሁለቱን እንጽፋለን፣ እዚ ጋር አንደኛው ስብስብ እዚህ ጋር ይሄንን ዘ ይሄንን ደግሞ ወንላለን ወይ ከዛ የጋራ የሆኑትን ቀደም ያልናቸውን እዚህ ውስጥ እንጽፋለን። የጋራ የሆኑት ሀሌታ ውሃ አመር ውሃና ስምንት ናቸው። ከዛ ላይ የተቀሩትን ደግሞ እንጽፋለን ማለት ነው። አሁን ለምሳሌ እዚህ ጋር አህልታ ውሃ አመር ውሃና ስምንት ሲሉ እነኚህ ናቸው አይደል የሚቀሩት። ስለዚህ የተቀሩትን ደግሞ እዚህ ውስጥ እንጽፋለን ማለት ነው። ስንት አ አ ለ የተቀረው ለ ለ ከዚህ አራት እና አስራ ሁለት አራት እና አስራ ሁለት አሁን እዚህ ውስጥ ያሉት በሙሉ እዚህ ክብ ውስጥ ሊኖሩ ይገባሉ ማለት ነው። እዚህ ውስጥ ያሉት በሙሉ እስኪ ቼክ እናደርግ ሀ አለ ለም አለ አመሩሃም አለ አራትም አለ ስምንትም አለ አስራ ሁለትም አለ ስለዚህ እ ይሄው በስነ ስርዓት አስቀምጠናል ማለት ነው። እዚህ ጋር ሀ አመር ውሃና ስምንት ስላስቀምጠ አሁንም የተቀሩትን የተቀሩትን ቁጥሮች ነኝን ነው የምናስቀምጠው ማለት ነው። ስለዚህ እነማን ናቸው ማለት ነው? መ ሰባት መ ሰባት እና ዘጠኝ። አሁን ወደዚህ ስንመጣ ደግሞ ማን አለ? ሀ ይኸው አለ ሀመሯ አለ መ አለ፣ ሰባት አለ፣ ስምንት አለ፣ ዘጠኝ አለ። ምንም ነው ነገር የለም ማለት ነው። አሁን በቃ ይሄ የሁለቱን የጋራ የሁለቱን የጋራ አሳይ ካለ ምን እናደርጋለን? አሁን ሁለት ነው፣ ሁለት ምስል ነው የሚያስፈልገን ማለት ነው። ሁለት ምስል ነው የሚያስፈልገን። ይሄ ውህድ ነው፣ ይሄ አጠቃላይ ውህድ ነው።

ነው የሚሆነው ማለት ነው። ይሄንን አሁን እዚህ ላይ ይሄንን በሆነ ከለር አድርገን ያው ያው ለማሳመር ነው። ይሄ ምንም ችግር የለውም። ይሄ እንትን ነው። ይሄ ደግሞ የጋራ ነው። እንዲህ ማድረግ እንችላለን። ይህንን ይመስላል። ጥያቄ ካላችሁ በቴሌግራም ወይም ደግሞ በኢሜይል ጻፉልኝ፣ ወይም ደግሞ ደውሉልኝ። ይሄንን ይመስላል።